በዚህ ሁለት ቀን ውስጥ ዳጣ እግር በእግር ተከታተለ ይገባል። ደግሞ ይሄ ጉዳይ መሆን ያለበት ብሩ ከመምጣቱ በ ደግም ያን ነገር ማለት ተኝታል ማለት ዝና ከብዙ ሴቶች ጋር እንደምትወጣ ከጓደኛው ሚስት ጋር አብረን እንዳደርግ እናም ቀርጻ ቪዲዮ እንደለቀክባት ነግሮኛል። እና አመንሹ አላመንኩትም። በቃ እንዳታምኘ። ግን እንደዛ አድርገሃል። ይኸውልሽ ብላ አንድ ነገር ማወቅ አለብሽ። እኔ እንደተከደው ነበር የማስበው። አንቺ ደግሞ ድጋሚ ወደ እኔ ተመጫለች ብዬ አስቤ ማላውቅ ስለዚህ የተባለው ነገር እውነት ነው። እሱን ማወቅ ምን ይጠቅምሻል? ጠብቀኝ አልሽ ቃል አላስገባሽኝ። አንቺ በድህነቴ ጥለሽኝ እንዴት ሽ ነው የማውቀው? ምንስ ባደርግ ፈርጅብኝ። አይ አይስ እሱ እውነት ግን ነው። እንዳጣ ደግሞ ልጅ አለው ብላኛለች። ዳጣ እንደዛለችሽ ዝና የያዛት ቀን ሞገስ አስራ ሁለት ልጅ አለው ብላለች። ስጋ ቁጥር ቢሉት ጣፊያና እንዳለ አሉ በዝና እጅ ሆነ ያወራችሁት ነገር ታምኛለሽ እ አላመንኩም ግን፣ ሁኔታዋን ሳስበው አያስቀኛል። ያው በደንብ ስለ በዚህ ሁለት ቀን ውስጥ ሞገስን አግኝተህ መግደል ታልቻለ ምን እንደማደርግ ታያለህ። እኔ መግደል አቅቶኛል፣ ሰው የቀጠርኩት ይህንን ደግሞ ገድዬ በተግባር አጠያያለሁ። ችግር የለውም። እውነት ነው ብሩክ ሊመለስ ነው። ስለዚህ ከዚህ ቀድሞ ሞገስ መሞት አለበት። በሁለት ቀን ውስጥ እንሞክራለን። እኔ እኮ ምንም አድርግ አላልኩ። ማለት የት ብቻ ንገሪኝ ያልኩኝ እኔ እራሴ ጨርሳችኋል። ሁለቱንም ማለቴ፣ ሉላንም አልመጣም ካለች ከእሱ ጋር የምትኖር ምተዋት ይመስሻል? መቼ? ምን ማለት? ሁለቱንም አንድ ላይ ነው መደፋቸው። ሲጀመር ከሞገስ በላይ ሉላ ናት ተጠያቂዋ። ወንድ ልጅ ልብ የለውም፣ ሴት ናት የምትመራው። እሷ ደብቀኝ እያለሽ ባታት። ሲጀመር ሞገስ ተስፋ ቆርጦ ነበር ያገኘሁት። ሴት ጋር ነው ሲጋደም የነበረው። ይኸውልሽ እዚህ እንዳትንቀሳቀሽ፣ እንህ ሽጉጥ ይዟል። ይኸውልሽ እንዞር ስል ሸፈን ታደርግልኛለሽ እሺ? ግን ምን ልታደርግ ነው? ከጀርባ ዞር ሂጅ። ይዘዋል እንዴ? ዝና ሊሆን ይችላል። ሞገስ፣ ዝና ቢሆን ኑሮ አይደበቅም ነበር። ሌላ ሰው ነው፣ ከዚህ ቀደም ሲከተለኝ ነበር። በቃ ይኸውልሽ፣ እንዳትንቀሳቀሽ፣ ምናልባት ሲይዘው ሊያቅጠኝ ስለሚችል ትንሽ፣ ዝና በሕይወቴ ከሉላ በስተቀር በፍቅር ያንበረከከችኝ አንዳችም ሴት የለች። ሉላ ማለት በጣም ለእኔ ወርቅና እንቁ የተለየች ሴት ናት እያለም እያደናነቀላት ነው። ማህሌት ግን አሁንም ተስፋ መቁረጥ አቅቷት ዝናና ሉላ ከተለያዩማ ይህንን አጋጣሚ እኔ መጠቀም ይኖርብኛል በማለት ከዝና ጋራ ያላትን ወዳጅነት በማጠናከር ወደ ፍቅር ለመቀየር ትልቁ ህልማ ነበረ። ነገር ግን ኤፍራታ ይህንን እቅዷን ስትነግራት እንደማይሆንላት ነግራታለች። በፍጹም በኋላ ሌላ ጣጣ ውስጥ እንዳትገቢ የሚሳካለሽ አይመስለኝም በማለት ስጋቷን ገልጻ ላታለች። ማለት ግን እልሃኛና አልሸነፍ ባይነት ስላለባት ይህም ደግሞ የጨለምተኝነት አልሸነፍ ባይነት እንጂ ሰዎች ራሳቸውን ለመቀየር ከሚያደርጉት ግብ ግብ አንጻር አልነበረም። ብቻ ግን ነገሮችን ወዳልተፈለገ ጎዳና ስትወስዳቸው ይህንን ሳላሳካ በማለትም ትነሳለች። ሆኖም አንዱንም ሳትተገብረው መንገድ ላይን ትቀራለች። ይባስ ብሎ እየተጓዘችባቸው ሀሳቦቿ ገደል ውስጥ ይጨምሯታል። በኋላም ይህ መውጫ ያለሽ ስትል ማንም የሚደርስላት የለም። ለጊዜው ለራሱ ፍላጎት ሲል የቀረባት አንድ ወዳጇ ዝና ብቻ ነው። እንግዲህ እሱም ቢሆን ትኩረቱን ሉላን ከማስለቀቅ አንጻር እንጂ ለሌላ ነገር ወይም ደግሞ ማህሌት ለምትፈልጋቸው አላማዎች አልነበረም። በእርግጥም በመጀመሪያ ሲፈራረሙ እኔና አንቺ የስራና የስራ ጉዳይ ነው ሌላ ነገር እንዳታስቢ በማለት አስጠንቅቋታል። የሚያዛትን አንድ በአንድ መተግበር ስትችል ደግሞ አንዳንድ በኢኮኖሚ የሚመጡባትን ችግሮችም ሊሸፍንላት እንደሚችል ቃል ገብቶላታል። በዚህ መሰረት እንግዲህ ማህሌትና ኤፍራታ የሚኖርበትን የቤት ክራይ እየሸፍንላቸው አሁን በመረጃዎች እንድታግዘውም እየጠየቃት ነው። ነገር ግን ማህሌት ነገሮቹን በመቀየር ለምን ያቺ ሉላ ተብዬ ጣዎት አትተዋትም ስንት ውብ የሆኑ ቆነጃጅቶች በዙሪያ ሞልተው ሳለ አንተ ግን ዓይንህን መግለጥ አቃተህ፣ እያለችም ዝናን ወደ ራሷ ለማስጠጋት ሞክራለች። ዝና ግን ወርቄን ማሳልፍ ያልሰጥም ብሏል። ተራራ የሚንቀጠቀጥለት ሲራመድ መሬት የሚርድለት፣ እንዲሁም ሰዎች በአሻጋሪ ገና ሲመለከቱት የሚፈሩት ያቶ አበበ ደመሳ ልጅ ሚስቱን ተቀምቶ የሀገር ያለሽ ይያዝልኝ ማለቱን ተያይዞታል። ሆኖም በተለያየ አቅጣጫ መረጃዎችን በማሰራጨት ሉላን ፍለጋ ላይ ነው። ሌላኛው እንደ አማራጭ ወስዶት የነበረው ሉላና ሞገሴ የሚገኙበትን አቅጣጫ የሚጠቁም የስልካቸውን አድራሻ ካወቀ፣ ምናልባትም ደግሞ ይህ ከቴክኖሎጂ ጋር የተያያዘ ነው፣ በቀላሉ እነሱን ያሉበትን ለመለየት ያስችለው ነበረ። ነገር ግን ይህ የመረጃ ሰው በፍጹም የሰዎችን ምስጢር አሳልፌ አልሰጥም፣ በማለት በሙያው ታማኝ እንደሆነ እንደሆነና የሰዎችን መረጃ አሳልፎ መስጠት በህግ እንደሚያስቀጣና ወንጀል እንደሆነ አስረድቶት ዝና ላይ ዘግቶበታል። ዝናም እንግዲህ በጣም ተናዶ ማለትም ከዚህ በፊት በወንጀል ስራ እየተዋወቁ እንደነበርና አሁንም እንዲተባበረው ቢጠይቀውም ይህ ሰው ግን በፍጹም በማለት ወይ ፍንክች ብሎታል። በሌላ በኩል ማህሌት አሁን ክፍተቱን ተጠቅማ ዝናን ወደ ራሷ ለማግባባት እየሞከረች ነው። ነገር ግን ዝና በሚያስገርም ሁኔታ በጥፊ በመምታት ከሉላ ውጭ ምንም አይነት ሴት እንደማትታየው ገልጾላታል። አንቺ በጣም ባለጌና ልክስክስ ሴትነሽ ካገኘሽ ወንድ ነው ወይ የምትጋደሚው? ዛሬ እኔ አብረሽ ብተኛ ነገስ ሌላው ጋር ልትተኝ ነው ወይ እያለም እንግዲህ ከእሷ ጋር የወሰደው ትዝብት አለ። በጣም በሚያሳዝን ሁኔታ ጨለማ ከቤቱ ወጥታ ወደ ኤፍራታ በምትሄድበት ሰዓት ኤፍራታም ድሮም ብዬሽ ነበረ፣ ይህንን ባታደርጊ መልካም ነበር በማለት እንግዲህ ከዝና ገራ የምትጀምረው የፍቅር ግንኙነት እንደማይሆናትና የጀመረችው ጉዞ ስህተት እንደሆነ እየነገረቻት ነው። ነገር ግን ዝና ሀብታም ነው፣ አሁን እሱን አግብቼ ተንደላቀቂ ነው የምኖረው። ሉላ ግን ምን አይነት ሞኝ ናት? ያን የመሰለ ቤት እንዴት ትታ ትወጣለች? እያለችም እንግዲህ ገንዘብ ሁሉንም እንደሚገዛ አድርጋ አእምሮዋን በጣም በቆሻሻ ነገር ሞልተዋለች። ሆኖም ይህ እንዲሳካላት እንግዲህ ወደፊትም ጥረት እንደምታደርግና ይህንንም እቅዷን ማሳካት እንደምትፈልግም ተናግራለች። ኤፍራታም እህቷ አልሰማት ስትል በይ እንግዲህ ሞክሪው በማለት ነበር የነገረቻት። ሆኖም አሁንም አግኝታው እየተደራደረችው ሉላ ካይኔ ከራቀች እኔ ኑሮ አስጠልቶኛል፣ በጭራሽ የሚታሰብ አይደለም፣ ባችበት ገብቼ አመጣታለሁኝ እያለ በዙሪያው አጋቾችን በማሰለፍ ሉላን እያስፈለጋት ቢሆንም እንዲህ በቀላሉ ግን ሊያገኛት አላስቻለውም። ሆኖም የት እንደተደበቁ አላውቅም አሁንም ተናገሪ የት ነው ያሉት እያለ ሞገሴ የት የት አቅጣጫ ውሎና ዳሩ እንደሆነ ከማህሌት አዲስ መረጃ አገኛለሁ በሚል ተስፋም እያፋጥጣት ይገኛል። ታዲያ የማህሌት ምላሽም ሉላን እንዲረሳት ነበረ። ወርቄንማ በፍጹም ልረሳት አልችልም፣ በጣም ነው የምወዳት ሉላን ከማንም ጋር ላወዳድራት አልችልም። በህይወቴ እንደ ሷ ልቤ ውስጥ የገባና በፍቅር ያንበረከከችን ሴት አልተገኘችልኝም እያለ እስከ መጨረሻው እንደሚወዳት ገልጾላታል። በእርግጥም ዝና ሉላን ስለሚወዳት ነው ከዛ ከመኝታ ክፍል አስሮ ሲያሰቃያት የነበረው። እንግዲህ ከአጋቹ ጋራም ተገናኝቶ ሳለ ይህ የሚያምረው ውበቷ ማለትም ብዙ ሰዎች እሷን እያዩ የሚሳቡበት መልኳ ስለሆነ የመልኳ ጸዳል ማለትም የሚያምረው ውበቷ እንዲደበዝዝና ቤት ውስጥ እዛው ተዝግታ ማንም እንዲመለከታት አልፈቅድም በማለት ያገኛት ከዚህ በኋላ እቅዱ ይህ እንደሆነ ገልጿል። በሉላ ላይ ምን አይነት እርምጃ ወስዶ ውበቷ ሊያደበዝዘው እንደሚችል አሁኑ የዝና ቅድ እጅግ በጣም ከባድ ነገር ነው። ሞገሴና ሉላም በበኩላቸው ፀሐይዋ ወጥታላቸው አሁን ደስ የሚል ጊዜ እያሳለፉ ነው። በተለይ ከፊቷ ፈገግታ ርቋት በምትኩ እያለቀሰችና እያነባች እባክህ የውጮን ፀሐይ እንዳያት እንኳን ፍቀድልኝ እያለች እየለመነችው፣ አሁን ላይ ግን ከሞገሴ ጋራ ነፃ ጊዜ ስላገኘች በጣም ደስ ብሏታል። ወደ ወደ ውጭ ወጥተውም አንድ አንዳንድ ቦታዎች እንዲዘዋወሩም ለብዙ ዘመናት ታስራም ስለቆየች እነዚህ ነገሮችን ሞገሴ እንዲተገብርላት ጠይቀዋለች። ሞገሴም ምንም እንኳን ዝና ካሁን አሁን ይመጣብኛል የሚል ፍራቻ ቢኖረውም ነገር ግን ሉላ ለማስደሰት ሲል ይዟት ወደ ውጭ ወጥቶ ነበረ። ብዙ ሩቅ ያልተባለ ቦታም ደረስ ብለው ወደ ቤታቸው ተመልሰዋል። ያ ወደ ቤት ከተመለሱ በኋላም ሉላ አንዳንድ ጥያቄዎችን አንስታለች። ማለትም ዝና የነገራት ነገር በአእምሯ ተቀምጧል። ሉላ ጋር በተለያዩበት አጋጣሚ ሴቶችን በቀለኛ ሆኖ ሞገሴ ሲሰራቸው የነበሩ ስህተቶችን አንድ ባንድ ጠይቃቸዋለች። በእርግጥ የማህሌት ቪዲዮ ማንኛውም ሶሻል ሚዲያ ስለተሰራጨ ምናልባትም በስልኳ ልትመለከተው ትችላለች። ነገር ግን ይህንን የሰማችው ከዝና እንደነበር ነው የገለጸችለት ሞገሴ አስራ ሁለት ልጃለሁ የሚል ደግሞ በዳጣ በኩል እንደተነገረው እና ይህንንም ደግሞ ሉላ በሞገሴ ላይ ከፍተኛ የሆነ ጥላቻ እንዲያድርባት የተጠቀመው ሲስተም እንደነበረ በወቅቱ ሉላ ገብቷት ስለነበር ለሞገሴ አሁን ላይ ዳጣ ይህንን ስትናገር በሳቅ ነበር የሞትኩት። ለማንኛውም ልጅ አለህ እንዴ በማለትም ጠይቀዋል። ሞገሴም የሰራቸውን ስህተቶች አውሰርቻለሁ በማለት በግልጽ ከመናገር ይልቅ እኔ አንቺን ሳጣ ወደዚህ ስህተት ብገባ ይፈረድብኛል ወይ በማለት ነበር የመለሰላት። እንግዲህ ከሉላም ለነገሩ ብዙም ቦታ አልሰጠችውም። ሌላ በኩል ዳጣ ሁላዊ ቤተሰቦቿን የማግኘቱ ነገር ከቀንቀን በጉጉት እየተጠባበቀች ትገኛለች። ሞገሴ ቃል በገባላት መሰረት አሁንም ቤተሰቦቿን እንዲያገናኛት እየጠየቀችው ነው ነገር ግን ከሉላ ጋር ባላቸው ቁርኝነት አሁን ከቦታ ቦታ መዛወር የማይችልበት ደረጃ ስለደረሰ እንድትረጋጋና የተወሰነ ጊዜ እንድትጠብቀው ጠይቋታል። ኬ ምሳሌን አሳክመው ከውጭ ሀገር ሊመለስ ስለሆነ ቅድስት በጣም ደስ ብሏታል። በጣም እንደዚሁ ምሳሌ ታክማ በቃ ልትመጣ ነው እንግዲህ ድና የምናያት ይሆናል እያሉ መልካምኞታቸውን እየገለጹ በጣም ደስ ብሏቸዋል። ሞገሴም ነግረዋለች። አሁን በተፈጠረው ቅራኔ በሁለታቸው መካከል እርቀ ሰላም እንዲወርድም ጠይቃለች። ሞገሴም የኔና የሱ ምንም ችግር የለውም፣ ቀስ ብሎ ይደርሳል፣ ምሳሌ እንኳን ታክማ ተመለሰች በማለት ሞገሴ ላይ ብዙ ነገሮች እንደተሳኩና አሁን ምሳሌ ታክማ ወደ ሀገሯ ልትገባ ማግስቱ ላይ እንገኛለን። ሞገሴ በጣም ትልቅ መስዋዕትነት ቢከፍልም ዛሬ ላይ ግን የሚወዳት ሉላ እጁ ገብታ ደስ የሚል ጊዜን እያሳለፈ ነው። በስከ መጨረሻም አጋች ተብሎ እየተሰለፈው እየተከታተላቸው ነው። ሴም ይህንን ትዕዛዝ የተሰጠውን አጋች ቀድሞ ስለተመለከተው ራሱን ከጥቃት ለመከላከል ምቹ ሁኔታ ተፈጥሮለታል ብዬ አስባለሁኝ። አሁን ላይ በሚገርም ሁኔታ ሞገሴ ከቦታ ቦታ ሲንቀሳቀስ ሽጉጥ ይዞ እንደነበረም ተመልክተናል። ዛሬ ላይ ታዲያ እዚህ አጋች ላይ ምን አይነት ጉዳት ያደርሳል፣ አብረን የምንመለከት ይሆናል። ለማንኛውም ግን ሞገሴና ብሩኬ አሸናፊ ናቸው። የሁለቱም ችግር በእርቅ ሰላም ይፈታል ብዬ አስባለሁኝ። እንግዲህ የማህሌትና የፍራታን ጉዞ በማሰናከል ከፍተኛውን ሚና በመጫወትም ብሩኬ የውጭ ሀገር ጉዞውን እንዲሳካ በማድረግ ትልቅ ውለታ ውሎለታል። ሆኖም ብሩኬ ይህንን ነገር ከልብ ተረድቶት ተንበርክኮም ይቅርታ ሊጠይቀው ይገባል ብዬ አስባለሁኝ። ማለትም ሞገሴ የልብ ጓደኛው ነውና። ለዛሬ የነበረኝ ፕሮግራም ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።